በአትላንታ የምትኖሩ ኢትዮጵያውያንና ኤርትራውያን እንደምናችሁ እኔ ቢኒያም ነኝ። ከመቄዶኒያ የመጓራቡት ማህበር እንግዲህ ባለፈው እስከ ዛሬ መታችሁ የጎበኛችሁ በተለያየ መንገድ ያገዛችሁ በዚህ በጀመር ደግሞ በሰይፉ ሾ ላይ የሚደረገ መሰባሰቢያ በርካቶቻችሁ ትልቅ ድጋፍ አድርጋችኋል። በቤተክርስቲያን፣ በመስጊድ በተለያየ የሃይማኖት ተቋማት በኩል ድጋፍ አድርጋችኋል እንደ ግለሰብም የተለያየ ድጋፍ አድርጋችሁልናል። ባለፈውም በተደረገው የገቢ ማሰባሰቢያ ሁላችሁም አግዛችኋል። በ8500 ሰዎች ስም በ46 ከተሞች ባለው አረጋና ያማማን ስም እጅግ አድርጌ አመሰግናለሁ። በቀጣይም እንግዲህ ፕሮግራም ቀጥሏል እና እባካችሁ በየቀኑ በሴፎ ሾው እና መቄዶኒያ ዩቲዩብ ቻናሎች ስለሚተላለፍ በየቀኑ እንድትከታተሉ ጥሪ አደርጋለሁ። ሴፉ ሾ እና መቄዶኒያን ዩቲቦች ሰብስክራይበር ጋር ተከታተሉት። ከዛ ውጭ ደግሞ የበኩላችሁን አስተዋጽኦ አድርጉ። ኢትዮጵያ ስትመጡ ደግሞ እንግዲህ መታችሁ ጎብኙን። እንግዲህ ስልክ ቁጥራችን በኢትዮጵያ እንግዲህ 0988 ደግሞ 0949 ደውሉልን። ሰዎችም እያስተባበራችሁ በሃይማኖት ቤተክርስቲያን፣ መስጊድም እያስተባበራችሁ በስራ ቦታ እያስተባበራችሁ እንግዲህ ድጋፍ እንድታደርጉ ነው። ምክንያቱም መቄዶኒያ አቋሚ ገቢ የሌለው የውጭ ፈንድ የለው ድርጅት ነው። አደራላችኋለሁ። ውጭ ሀገር ደግሞ ስልክ ቁጥራችን 301 8448 ነው። አርጋውም ደግሞ እሱን ማገኙት መቄዶኒያን ለማገዝ ለማስተባበር ትልቅ ሀሳብ ይዞ ስለተነሳ እሱም በእሱ በኩልም ማንኛውም መረጃ ማግኘት ትችላላችሁ ያለው እስከ ዛሬ ያገዛችሁ እንግዲህ እጅግ አድርጌ ያመሰግናለሁ። ድጋፋችሁ አይለየን። አርጋውን ለማግኘት 4047869590 ደግሞ ደውላችሁ በአርጋው በኩል አንዳንድ ነገር መረጃ ማግኘት ትችላላችሁ። የተደረገልን ነገር በጣም እናመሰግናለን። እግዚአብሔር